አሰላሙ አሌይኩም ህልም እንደፈቺው ነው ይባላል ይሄ አባባል በሸሪአ ቦታ የለውም እዚህ ጋርም ጥያቄ የቀረበውም ኡስታዝ ብዙ ጊዜ ጠይቄያችኋለሁ በአላህ መልስልኝ አንዴ የታየ ህልም ያንን ህልም በአንድ ሰው ከተፈታ በምንም ነገር አይቀየርም ወይ ኡስታዝ ለዚህ ይህንን ለማለት ማስረጃ ያስፈልጋል እንዲህ የሚባል ነገር የለም በእርግጥ አስሉ ምንድን ያለው መሰረቱ ምንድን ያለው ከተባለ መጥፎ የሆነ ህልም አይነገርም ለሌላ ሰው እንዳይነገር በመጥፎ መልኩ እንዳይመለከተው በሚል ማለት ነው። ጥሩ ህልም ደግሞ ለሚወደድና የራስ የቅርብ ሰው ለሚባል ብቻ ይነገር፣ እንዳይመቀኛ፣ እንዳይሆን እንዳያስድ ማለት ነው። ስለዚህ ከዛ ውጭ ግን እገሌ በዚህ ፈቶታልና ከዛ በኋላ ሌላ ሰው ቢፈታውም ዋጋ የለውም። በቃ እንዴ በዚህ ተፈቷልና ምናምን የሚባል ነገር የለም። አስልን እንኳን እንደዚህ ቀርና በትክክል ህልሙ በትክክል የሚፈታበት መንገድ ራሱ ቢኖርና ቢፈታ ሌላ ፍቺ ሊኖረው ይችላል። አንድ ተመሳሳይ ህልም ታይቶ ነገር ግን ተፍሲሮቹ ብዙ አይነት ሊሆኑ ይችላሉ። ስለዚህ እዚህ ላይ ህልም ምናልባት እናንተ ህልም እኔ ብላችሁ ባታወሩ ብዬ እኔ ደጋግሜ እነግራችኋለሁኝ አውርቻ አለሁኝ። የሆነ ሰው ብላችሁ ወደ ሌላ ሰው ብታስጠጉ ወይም ደግሞ ጥያቄው በአጠቃላይ እንደዚህ እንደዚህ ቢሆን ምንድን ነው ፍቺው ቢባል፣ ምክንያቱም የእናንተን ኮሜንት ወይም የእናንተን ጥያቄ የተመለሰላችሁንም የሚያውቃችሁ ሰዎች ሊያዩ ይችላሉ ሊያውቁ ይችላሉ። ስለዚህ ጥሩ ከሆነ ሐሲድን ማፍራት ነው። መጥፎ ከሆነ ደግሞ እኔም አስለን መጥፎ ላይ ያው ትኩረት አላደርግም፣ አልፈዋለው። ነገር ግን በዛም ሆነ በዚህ ህልም አንዴ ተፈቷልና ማንም አይቀይረው የሚባል ነገር የለም። አስለን ያለ ህልም ራሱ ምሳሌ የሆነ ክፋት የሆነ መጥፎ ነገር እንደሚያጋጥመው አንድ ሰው እንትን ካለ ህልሙ ላይ ብቻ ተርኪዝ አድርጎ ትኩረት አድርጎ እጁን አጣጥፎ መቀመጥ የለበትም። ሌላ ደግሞ ፍቺ ሊኖረው ይችላል። ሌላ የተሻለ ደግሞ አማራጭ ሊኖረው ይችላል። እንደገና ደግሞ የአላህ ቀደር ደግሞ አይታወቅምና ዱዓ ደግሞ ቀደርን ይመልሳል። በእርግጥ ህልም መናሙኩም ወሂኩም ህልም ወሂ ነው ከአላህ ስብ ተዓላ ዘንድ የሚቸር የሆነ ወሒ ነውና ጥንቃቄ እንድናደርግ ለማለት ነው። ይሄ ለሁላችን የሚያገለግል የሚጠቅም ስለሆነ ሀገራችን ሰላም አሌይኩም